ሰባት አመት ነው። ቤተሰቦች ጥንቃቄ አድርጉ ማለት ነው። እቺ ልጅ ላይ የደረሰው ነገር እናንተም ላይ እንዳይደርስ በዚህ ነገር ዙሪያ ብዙ ጊዜ ቪዲዮ ሰርቻለው። ከዚህም ከሶስት ቀንም በፊት ቪዲዮ ሰርቼበት ነበረ። አሁን ደግሞ የበለጠ ጊዜው ከፍቷል ማለት ነው በአሁኑ ሰዓት ላይ ስራ ስለጠፋ ይህንን ስህተት የምትሰሩ እህቶቼ እባካችሁን፣ ለህይወታችሁ ፍሩ። ማን ነው? ስራውን ከማግኘት ይልቅ ህይወታችሁን ነው ማትረፍ ያለባችሁ። ገብቷችኋል? እናንተ ስትኖሩ ነው ሁሉንም ነገር ማድረግ የምትችሉት። ማን ነው? ቪዲዮን እስከ መጨረሻው መከታተል ሌሎችም እህቶቼ ጋር እንዲደርስና እንዲማሩበት፣ ግዴታ እኛ ላይ ደርሶ ሳይሆን ከሌሎች መማር አለብን ብዬ ነው ማስበው። ሞኝ ሰው ከራሱ ይማራል ብልጥ ሰው ደግሞ ከሰው ይማራል ማለት ነው። ገብቷችኋል? ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። አሰላሙ አለይኩም ወረህመቱላህ ወበረካቱ። ቤተሰቦቼ እንዲናችሁ ክርስቲያን ወገኖቼም ሰላም ብያለው። ሀባይቢ አላህ Subhanahu Wa Ta'ala ከእንደዚህ አይነት ነገርና አላህ በሰላም ያወጣናል። በሰላም ለሀገራችን ያብቃን። ሀገራችንም ሰላም አድርግልን። እኛንም በያልንበት አላህ ይጠብቀን እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። በዚህ ነገር ዙሪያ ብዙ ጊዜ ቪዲዮ ሰርቻለሁ። ከዚህ ከአራት ቀን በፊትም እንደዚሁ ቪዲዮ ሰርቼበታለሁ። ማና አንድ ልጅ የደረሰባትን ነገር መታተናግራ እሱን ነገር አቅርቤላችሁ ነበረ። ዛሬ ደግሞ የበለጠ በጣም የሚያሳዝንና በጣም በጣም ያኔ በፊትም ጊዜው በጣም ከፍቶ ነበር። አሁን ደግሞ የበለጠ ከፍቷል ማለት ነው። እባካችሁ እህቶቼ አረቦች ከፍተዋል እና፣ ሁሉም አረቦች እያልኩ አይደለም እዚጋ ስናገር አንቺ አረቦችን እንዲህ አትበይ ምናምን የምትሉኝ አላችሁ እና በአሁኑ ሰዓት ላይ ደግሞ የበለጠ አረቦች ከፍተዋል። እኛ በሰው ሀገር ላይ እንትን የሚጨነቅልን ችግር ሲደርስብን የሚደርስልን የለም እንደሌላ ዜጎች ማለት ነው። እኛ ግን በሰው ሀገር ላይ በጣም ሀገራችንም ላይ ተበድለን በሰውም ሀገር ላይ ተበድለን ነው የምንኖረው። አሁን ደግሞ እች ልጅ ላይ መግቢያ ላይ ያያቸዋት ልጅ ለሰባት አመት ሙሉ አስቡት እንግዲህ፣ መጀመሪያ ላይ በማታውቀው ደላላ የደላላ ቁጥር ነው ተብሎ ተሰጥቷት ስራ ስላቅጣች ብቻ በማታውቀው ደላላ ደውላ ስራ እንዳለና የደላላ ቁጥር ስጡኝ። እኔ ብዙ ጊዜ የደላላ ቁጥር ስጡኝ የምትሉ እህቶች ወላሂ አልሰጥም። ለምን እንደዚህ አይነት ነገር ቢያጋጥማቸውስ በሚለው ፈርቼ አልሰጥም። ከዚህ በፊት ራሴ ላይ ስላጋጠመኝ ለዛውም እኮ ማቀው ሰው ነው አስገብቶኝ ስራ ወላሂ ላዚም የወር ደሞዜን ተበልቼ መንገድ ላይ ተጥዬ፣ ግን አላህ ጀዛውን ይክፈለው አላህ ጀነት ያደርገው ቤቱ የሚኖር ሰውዬ እሱ ደርሶ ነው ያዳነኝ ማለት ነው እና ያኔ ግን ሰውም ጥሩም ነበረ። ያኔ ሰው ይትዛዘን ነበር። የማታቁ ዜጋ ራሱ ለችግራችሁ ይደርስላችሁ ነበር። አሁን ላይ ግን እንኳን የማታቁ ሰው ሊደርስላችሁ አይደለም። የራሳችሁ ዜጋ ራሱ አሳልፎ ነው ለክፉ ነገር የሚሰጣችሁ ማለት ነውና፣ በአካችሁ ተጠንቀቁ። እንደነገርኳችሁ በማታቀው ደላላ በጀማ ጀማ በሰው ሰው ደላላ ቁጥር ታገኛለች። ከዛ ደውላ ስራ እንዲያስገባ ትጠይቃለች። ያቺም ደላላ ደግሞ ስራ ታስገባታለች ማለት ነው። ከዛ በኋላ ስራ ከገባች በኋላ ማንም ዞር ብሎ ያያት የለም። በአረብ ታፍና ለሰባት ዓመት ሙሉ በነፃ እያገለገለች ቤተሰቧን ሳታናግር። አስቡት እንግዲህ በጠለብ አደለም በደላላ ነው የሄደችው። ማን ነው ሰባት ዓመት ሙሉ አንድ ቤት ውስጥ ታፍና ስራ በነፃ እያገለገለች አንድ ቀን ደሞዝ ሳይሰጣት? እንኳን ሰባት ዓመት አደለም ሰባት ቀን ብር ሳይሰጧችሁ አሰሩ ማናችሁ ብትሆኑ ማለት ነው። በአሁኑ ሰዓት ላይ አንድ ቀን እንኳን አልሰራ ምን አይነት መስዋዕትነት እንደሚካፈልበት ስለማቅ እንኳን ሰባት ዓመት ሙሉ አንድ ቤት ውስጥ ስራ ያ በነፃ ልሳር አይደለም። አንድ የቀን ስራ እንኳን ሰርታችሁ ብር ካልተሰጣችሁ በጣም ነው የምትናደዱት። ለምን በጣም ነው የሚከብደው ማለት ነው። እና ሰዎቹ እየተደበደቧት፣ ብዙ ነገር ጫና እያደረሱባት፣ በሰዎቹ እየተደበደበች፣ በነፃ እያገለገለች ኖራ መጨረሻ ላይ ግን አላህ አለሁልሽ ሲላት፣ አላህ ሲደርስላት፣ ሰበቡን ሲያደርግላት ከዛ ቤት ጠፍታለች ማለት ነው። ከጠፋችን በኋላ ደግሞ ቤተሰቦቿን አታቅም፣ የቤተሰቦቿን ቁጥር አታቅም፣ አናግራቸው አታቅም። ሰባት አመት ሙሉ እናት አባት በሀዘንና በለቅሶ ነው የሚኖሩት ማለት ነው። ይሄኔ ምን አይነት ህይወት እንዳሉ አይታወቅም። ለምን ልጃችን ሞታለች ብለው ይሆናል ይሄኔ የረሷት፣ ወይም ደግሞ እናት የፈለገ ቢሆን ልጇን አትረሳም። ግን ማንም ሶሻል ሚዲያም ላይ ስትፈለግ አላየኋትም እና ሰባት ዓመት ሙሉ በአንድ ቤት ታፍና ተደብድባ ብዙ ነገሮች ተጎሳቅላ ብዙ ነገሮች ደርሰውባት ዛሬ ግን አላህ አለሁልሽ ብሎ ከዛ ቤት ወጥታለች ማለት ነው። እና እህቶቼ ተጠንቀቁ። በአሁኑ ሰዓት ላይ ደግሞ በጣም ስራ ጠፍቷል። ለአንድ ዓመት ለሁለት ዓመት ለአምስት ወር ለስድስት ወር ለሰባት ወር የቤት ቁጭ ያሉ እህቶች ማቃቸው ራሱ አሉ ማነው፣ ብዙ ልጆች ደግሞ እንዲሁም ኮመንት ላይ ራሱ መታችሁ ስራ ፈልግልኝ ምትሉኛላችሁ ማለት ነው። እኔ ወላ እዚህ ጀማ ላይ ስራ ቢኖርን የማቀው ሰው ስራ ቢያመጣ ወላ ወደኋላ ሳልን በዩቱብ መጥቼ ቪዲዮ ሰራላችሁ ነበረ ማነው። እና በአሁኑ ሰዓት ላይ በጣም ስራ ጠፍተዋል። ግን ስራ ስለጠፋ ብቻ በማታቁ ስራ ሄዳችሁ ህይወታችሁን አደጋ ላይ መጣል አለባችሁ ብዬ አላስብም። ለምን? እኛ ስንኖር ነው ሁሉንም ነገር ማድረግ የምንችለው። ስራ ካጣን ሀገር ገብተን ሰው እንደኖረ እንኖራለን ግን እዚህ ሰው ሀገር ላይ የሆነ ችግር ቢያጋጥመን ወይ ብንታፈን ወይም ደግሞ ብንደፈር የሆነ ሌላ ችግር ቢያጋጥመን ደግሞ የበለጠ ችግር ነው። እና ተጠንቀቁ ስራ ስላጣችሁ ብቻ ህይወታችሁን አደጋ ላይ አትጣሉ ማለት ነው። አላህ ነው የሚረዝቀው። ርዝቃችሁ እስከሚመጣ ድረስ ስቡር አድርጋችሁ ተቀመጡ። ቃለው ብር በእጅ ከሌለ ስራ ካልሰራችሁ እዚህ ሀገር ላይ የሚታቆሰው ራሱ ባዳ ነው የሚሆኑባችሁ እንኳን ባዳው እናንተን ሊንከባከባችሁ አይደለም፣ የራሳችሁ ሰው ራሱ ባዳ ይሆንባቸዋል ማለት ነው። ከቤቱ አውጥቶ የሚጥል አለ፣ ስራ ሰርተሽ ብር ካላመጣሽ ብሎ ማለት ነው እና እባካቸው ቶቼ ተጠንቀቁ። በአሁኑ ሰዓት ላይ እንደነገርኳችሁ ጊዜው ከፍቷል። ብዙ ልጆች ሄደው ከትናንት ወዳ ራሱ የሆነ ቪዲዮ ሰርቼ ነበረ የቤቱ ሰው የቤቱ ልጅ ደፈረኝ አለችው። እሷ በራሷ ፍላጎት ነው ብዬ ነው ያሰብኩት። ግን ሁለተኛዋ በምት በማታቀው እንደዚሁ በጀማ ጀማ የቀን ስራ ይመጣላታል። ነግሬያቸዋለሁ፣ ቪዲዮ ላይ ሰርቻለሁ። ያልሰማችሁ ካላችሁ ልንገራችሁ ማለት ነው እና ሮመዳን ላይ ነው። ሮመዳን አስር ቀን ሲቀራው የቀን ስራ ትሄዳለች። የቀን ስራ ስትሄድ ግን ሴት ያለበት ቤት አይደለም። ያቺ ደላ ላይ የወሰደቻት ማነው የቀን ስራ የመጣችው ደላ ላይ የወሰደቻት ወንድ ያለበት ቤት ነው። ልጅ አለው የአራት ልጆች አሉት፣ ግን ቤት ውስጥ ሴት የለም ማለት ነው። ለአንድ ቀን ነው የሄደችው። እንደነገር ኳቸው ሰውየው ነበረ። ከዛ ሴትዋ ውጭ ወታለች፣ ሱቆታ ወታለች፣ ትመጣለች ብሏት። ከዛ ገብተሽ ስራ ስሪ ይላታል። ስራ እየሰራች መጥቶ አፍኖ ድንግል ነበረች ከዚህ በፊት ወንድ ምት አታውቅም። እና ይህ የአራት ልጆች አባት ደፍሯት፣ አሁን ላይ የአራት ወር እርጉዝ ናት ማለት ነው። እና ምን አይነት እንትን ህይወት እንደምትኖር አስቡት እንግዲህ ወይ ባህላል መንገድ አይደለም በዝሙት በረመዳን አስቡት እንግዲህ የአረቦች ክፋትና ክፋትን ምን እንደሆነ ታውቃላችሁ። በረመዳን አላህን እንኳን የማይፈሩ አሉ። ማን ነው? ሁሉም እያልኩ አይደለም። እንደኛ ነገር ጥሩ ዜጋ እንዳለ ጥሩ ሰው እንዳለ ሁሉ አረቦቹም ጥሩም አለ መጥፎም አለ። በአሁኑ ሰዓት ላይ ደግሞ መጥፎ ነው የሚበዛው ማለት ነው። ከመቶ ዘጠናው መጥፎ ሆኗል። ምምክን አስሩ ጥሩ ቢሆን እንጂ ማለት ነው። አላህን ቢፈራ እንጂ። ግን በረመዳን ቀን በቀን ነው ደፍሯት አሁን ላይ የአራት ወር ለአርግዛን የተቀመጠችው ማለት ልጅቷ በጣም ስቃይ ውስጥ ናት እና እሷም ደግሞ ስራ ስላጣችሁ ነበረ በዛ ስራ የሄደችው ማለት ነው። እና እህቶቼ ባካችሁ እንደነገርኳችሁ ጥንቃቄ አድርጉ። በምን ስራ እንደምትሄዱ በጀማአ ቢሆን ይሻላል። ብምታቁት ገብቷችኋል። ከሄዳችሁም በኋላ ደግሞ እንደዚህ አይነት ችግር የሚያጋጥማችሁ ከሆነ ቤቱ፣ በሩ ላይ እንደደረሳችሁ ለሚታቁ ሰው ሎኬሽናችሁን የቤቱን ቁጥር ሰታችሁ እንኳን ችግር ውስጥ ብትሆኑ ራሱ ፖሊሱ እንኳን ይዞ ሄዶ ከዛ ቤት ማስወጣት ይቻላል ማለት ነው እና ተጠንቀቁ። ላለሁኝ በጣም ነው ያዘንኩት፣ እና አላህ ከእንደዚህ አይነት መከራ ከእንደዚህ አይነት ፈተና አላህ ይጠብቀን። የዛሬ ቪዲዮ ይሄንን ይመስላል። ቪዲዮውን ግን ላይክ፣ ሼር አድርጉት። አመሰግናለሁ ሀ